ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ዛሬ ምጥት ብያለሁ ማለት ነው። እስኪ ዛሬ የእውነት ኤፍሬም ነው የታመመው ወይስ አብሪሽ ነው የታመመው? ጥያቄ ልጠይቃችሁ ማለት ነው። እኔም የራሴን ሀሳብ ሰጣለሁ እና ደግሞ ፍቅርዬ ኤፍሬምን ያልጠየቀችበት ወይም ደግሞ ኤፍሬም ታሞ እንደዛ ሲሆን ፍቅርዬ አላየናትም ቪዲዮ ላይ ማለት ብዙ ጊዜ ኤፍሬም ፍቅርዬ የሆነ ነገር ስትሆን ተጎኗ ነበረና ነበርና፣ ፍቅርዬ ግን ግን አላየናትም እና በሰላም ነው ወይ ኤፍሬምንም ሳትጠይቀው ምናምን እንደገና ፈሶ ከሚዲያም ጠፍታለች ምናምን ስለሱ ም እናወራለን ብቻ እንዴት ናችሁ ደህና ናችሁ ቪዲዮ ላይክ እያደረጋችሁ አብራችሁኝ ነው መቼም ዩቲዩብ የዩቲዩብ ዶላር ህዝቡን አሳበደው ጋይስ አሳበደው ማለት ነው እስኪ እኔንም ለቅ ማሰው ላይክ ሼር አድርጉኝ ማለት ነው እኔ እንኳን አላብድም እርግጠኛ ነኝ ምክንያቱም ባገኘው ም አላብድ ምክንያቱም የመዳም ደሞዝ 2500 ብር ወር ከች እያለ በዛም እንኳን አላበርኩም። እንኳን በዩቲዩብ ዶላር እና ማላቸዋለሁ። እስኪ ለማንኛውም ለመሰው ላይክ ሼር አድርጉኝ፣ ለቤቴ ማድረስ ሆነች ሰብስክራይብ አድርጉ። ከሲካት እንግዲህ ኤፍሬም በጣም አሳዝኖኛል። እስኪ ከኤፍሬም ጀምር ምናል የኤፍሬም ህመም የእውነት ነው መሰለኝ ማለት ነው። ይሄን አብርሽ እንኳን እውነቴን ነው። እውነት ለመናገር ለአብርሽ የሚያዘኑ ብዙ ልጆች አሉ ግን እኔ የእውነት ታሞ ነው ብዬ ውስጤ አላመነበትም። የእውነት የታመመ አልመሰለኝም አብርሽ ማለት ነው። ኤፍሬም ግን የእውነት የታመመና ነው የመሰለኝ እና ኤፋዬ ምክንያቱም ብዙ ጊዜ እንትና አይሰራም። አሁን በፍቅረኛሞችም ዙሪያ የኤፍሬምና የህዬ ፍቅር ነው እውነተኛ ፍቅር ብዙም ሰው ይላል የነሱ እውነተኛ ፍቅር እንደሆነ ሌላው ግን ለስራ እንዳ የተገናኘው ምናምን የሚያወሩትና ሶ ኤፍሬም ብዙ ጊዜ ፕራንክ ነገሮች ላይ ብዙ አይሳተፍም። ምናልባት አንድ አንድ ቦታ አይተነው ሊሆን ይችላል፣ ነገር ግን ብዙ እዚህ እንደዚህ እንደ ሰፈሩ ልጆች እንደሚሰሩት አይነት ፕራንክ ምናምና የሚሰራ ልጅ አይደለም። ጨዋ ነው የእውነት ኤፍሬም ማለት ነውና አሁን ያመመውም የእውነት ይመስላል። አላህ ሸሪፍ በሽታ ነን ላይ አንሳልህ ማለት ነው። የሆነ መልካም ልጅ ያሳዝነኛል፣ አላቅም ኤፋ ያሳዝነኛል ማለት ነው። የተንቢ ወንዲም ማለት ነው ኢፍሬም የተንቢ ወንዲ ምና አላቅም፣ ያሳዝነኛል። እናን ደግሞ ብዙ ጊዜ ፍቅርዬ የሆነ ነገር ስትሆን እሱ ከጎና ነው የሆነ ነገር ሲያጋጥማት እሱ ይገኝ ነበረ ከጎና ምናምን ና አሁን ግን ፍቅርዬ ኤፋ ታሞ ምናምን ነገር እሷ ግን አላየና ታችሁም ቪዲዮ ላይ እንግዲህ ህም የተለያየ ሐኪም ቤት ሲ የተለያየ ነገር ሲካሄድ ምናምን ቪዲዮ የተቀረጸ ነውና ፍቅርዬን ግን አላየና ታችሁምና እንደገናም በቤቷም ያው እንደጠፋችላችሁን እናውቃለን። እንደው በሰላሟ አይሆን ቢያንስ እንኳን እንደው በቤቷ እንኳን ቪዲዮ ባትሰራ ኤፍሬም እንደዛ ታሞ ከጎኗ ሆኖ ኤፍሬም ብዙ ጊዜ አይታችሁ ከሆነ የሆነ ነገር ሲያጋጥማ ከጎኗ ነው ብዙ ጊዜ አይታችሁ ከሆነ እናሱ ከዛሬ ላይ ታሞ እንዴት ሳናየት እሱ ጋር ምናልባት የኛ ወይ ከቪዲዮ ሳትቀረጽ ቀርታ ምናምን ሊሆን ይችላል፣ ጠይቀው ሊሆን ይችላል። ነገር ግን እንዴት አላየናትም ምናምን ነገር እሱ ግራ አጋብቶኛል። ግራ ያጋባኝም እንደ እውነት ፍቅዬ በሰላማ የሆነ በሰላማ ከሆነ ኤፋን እንድጠይቀው ነበር እንደው በሰላማ የሆነ እየጠፋችበት ምክንያት ምናምን የሚለው ስላሳሰበኝ ነው። እንግዲህ ፈጣሪ ጠብቃቸዋለ፣ ይጠብቃቸው ብያሉበት። ሲቀጥል ደግሞ እንግዲህ እንደነገርኳችሁ የማንኛቸው ነው የእውነት የታመሙት የሚመስሉት? እንግዲህ እንደ እኔ የአብርሽ ፕራንክ ወይም ደግሞ ያው ከሩታ ጋር ተጣላና ብለው እንትን ብለዋል ነበር። መታረቂያ የአብርሽ መታመን ከሩታ ጋር መታረቂያ ምናምን ይመስለኝ። ምክንያቱም ከሩታ ጋር እንትን ይላል ማለት አሁን ሩታ እንደዚህ ባመመው ሰዓት ከጎን ሆና ያለ ሐኪም ቤትም ከጎን ሆና እንደዚህ በዛው በዛው ሩታ ትታረቀዋለች እና ነገሮች ይስተካከላል። ወደ ፊት ወደ ነበረበት ለማንጣት መሰለኝ። አብሬ ስታመመ ብሎ ሐኪም ቤትና ምናምን ያስገቡት ሰው አላቅም። እኔ ያ አብሪሽ እውነት አይመስለኝም። ምክንያቱም ማንነው ነው ሰውን የሚገፍትሮ አደጋ ላይ የሚጥል በዛሬ ጊዜ ማለት ነው። ከባድ ነው ደግሞ እና የአብርሽ ዝም ብሎ ቀልድ ነው ግን ኤፋ በጣም ያሳዝናል። ለኔ እንጃ ያሳዝነኛልም። ልጁ ለምን እንደው አላውቅም። እናም እንደዛ ደግሞ ደንባቡ ሲወጣው ምናምን አይታችሁት ከሆነ ቪዲዮውን በጣም ቪዲዮ ለመስራት አልመች ብሎ ነው እንጂ ከዛሬ ከሶስት ቀን በኋላ ካረቀም በፊት የሰሩት ቪዲዮ በጣም ነበር የሚያሳዝነው የኤፍሬም የዘንቢ ወንድም ማለት ነው። እና ልል የፈለኩት ነገር ምን መሰላችሁ? አታሟርቱ። አሁን በጣም ብዙ ሰው እዚ ዩቱብ ላይ ለዶላር ብሎ ታመም ፊንት ሰራን እያሉ በጣም ብዙ ሰው ራሴ ተፈረከሰ፣ ወገቤ ተቆረጠ፣ እግሬ እንዲሆነ፣ እጄ እንዲሆነ እያሉ በጣም ብዙ ቪዲዮ ሰርተዋልና እንዲገና ደግሞ ራሳችንን ሳትን እያሉ ሚዲያ ላይ ወይም ደግሞ ሳይታሙ ሐኪም ቤት ሄደው ግሊኮስ መትከል የውሸት ምናምንና እንደዛ አታርጉ። ፈጣሪ እንዲቀን የጨከነባቸው እንደሆነ በዛው እንዳይወስዳቸው። የእውነት እንደው እንደው ፈጣሪ እንደሰው አይደለም እንጂ ማለት ነው። የእውነት እንደሰው ቢኖም ቢሆን እንደው ማማረር እኮ ነው። ጤነኛ የሆነን ሰው ለብር ብሎ ታመም ያለው ብሎ ሐኪም ቤት ገብቶ ግልኮስ መጣ። ፈጣሪ ማማረር ነው ማለት ነው፣ ትልቅ ምሬት ነው። እና እንደዛ ስታማረሩት በዛው ጨክኖ ዘው እንዳያስቀራችሁ እና የውሸት አመመን የውሸት ታፈንጣቅ ነው ውሸት ተቋረጥ የውሸት ሐኪም ቢገባን እንደዚህ ሆን ጉሊኮስ ምናምን እያላችሁ አታድርጉ እባካችሁ። ይትበረች አሁን ጋይስ ለመለየት ለራሱ አሁን የእውነት የእውነት ተመመነነት ዝም ብሎ የገባውን ልትለዩት ለራሱ ዩቲዩብ ላይ ለሰው ለራሱ ለይታችሁ ይሄ እኮ ውነት ታሟል ብላችሁ ለይታችሁ ለዛ ሰው እንዳታዘኑ። ለራሱ እያደረጉ ነው የእውነት ምክንያቱም በቃ ይሄዳሉ። ታመኑ ሆስፒታል ይገኛል። ተገሌም ጋር ተጣላች፣ ተገሌም ጋር ተጣለ፣ ሄዳ ሆስፒታል እዛም። እንዴት የሆነ ሆስፒታል እንደዚህ ከሆነ ፌንት አይ መገኒቱ መገኒቱ ዶላር፣ ለዛ እኮ ነው የዩቲዩብ ዶላር። እስኪ ነው ልቅመሰው እንደዚህ የሚያሳብር ከሆነ እስቲ ልቅመሰው። ላይክ አድርጉ፣ ሼር አድርጉ፣ እንድምለው ማለት ነው። መቶ ፐርሰንት እርግጠኛ ነኝ። እንዴው በሚሊየን ቪውወር ዲሊኝ እኔ እንደዚህ በሚሆን አይመስለኝም። እኔ እንዴው አረ እኔ እንዴ አልችልበትም ሲጀምር እንዴው እነሱ ለመሆን መሆንም አልፈልገም ሲቀጥል ማለት ነው። ነገር ግን ዝም ብላችሁ እንደው ግርም ነው የሚላችሁና እና እኔ ግራ ያጋባኝ ሌላው ነገር ምንድነው የፍቅር እየነገር እንደው በሰላም ሆነ ወይ ከዩቱብ የጠፋችው ኦንላይን እናት ምናምን ይባላል። ኦንላይን መቀመጡ አይደለም የሰዎች ኦንላይን ስለ ተቀመጠ ጤነኛ ነው ማለት አይደለም። የሰዎች ታሞ ራሱ ዛሬ ጊዜ ሕመሙን ለራሱ ኦንላይን ተቀምጦ ነው እንትን የሚለው እና ኦንላይን ስለ ተቀመጠ ያ ሰው ዴና ነው ማለት አይቻልም። እንደው በሰላማዊ ሆኖ ከኤፍሬም ቤት አላየናትም ከቤቷም ጠፍታለይ። ፉፉ እንደዛው እንደው በሰላማቸው የሆነው እሱ ነገር አንድ አሳስቦኝ ነው። እና ሌላ ደግሞ መልእክት ላስተላልፍ የፈለኩት ሳትታመሙ ሐኪም ቤት አትግቡ ታመናል እያላችሁ ለነ አብድሽ ማለት ነው። ሲቀጥላ ኤፍሬም ደግሞ ለይቴም ቢ ወንድም ፈጣሪ በሽታን እንድንል ያዲነክ እና ወዲያ ገሬ ልጆች በእያላችሁ በሰላማችሁ ብዚት ይበልልኝ። ባይ ባይ